አላቅም ሮል ሞዴልሽ ማን ነው? የለኝም። ሮል ሞዴል የለኝም። ሰላም ጤና ይስጥልኝ። እንዴት ናችሁ የኔ ቤተሰቦች? ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እነሆ ዛሬ አንድ ቶፒክ ላይ እንድንወያይና እንድናወራ ሀሳብ ይዤላችሁ መጥቻለሁ። በህይወታችን በጣም ጥቃቅም የምንላቸው ነገር ግን በህይወታችን መጥተው ግን በጣም ትልቅ ዋጋ የሚያስከፍሉን ብዙ ኖቲስ ማናደርጋቸው ጉዳዮች አሉ። እዛ ነገር ላይ እንወያያለን። እንደው በእኔ ሀሳብ ምናልባት ብዙዎቻችን ጋ የተለያዩ ወደኋላ እየጎተቱን ያሉ ነገሮች አሉ። እኔ ጋ ያሉ ሀሳቦችን አጋራችኋለው። አብራችሁን ይቆዩ። መልካም ጊዜ። ዛሬ እንድናወራ የፈለኩት አንዱ ፖይንት ምን መሰላችሁ? ብዙ ጊዜ እኛ ያለንን ነገር አናይም እና ብዙ ጊዜ ሰዎች ጋር ያለ ነገር እኔ እንደንትና ብሆን እነንትና ብሆን እንደንትና ብሆን የሚባሉ ጉዳዮች በጣም ያሳስቡናል። እና አሁን ደግሞ እኔ በጣም ጉዳይ ብዬ በጣም በትኩረት እያየሁ ያለሁትን በዚህ ጉዳይ በጣም ሰፊ የሆነ ሀሳብ ነው ያለኝ። እንግዲህ አብራችሁኝ የሆናችሁ እንደምትከታተሉኝ ተስፋ አደርጋለሁ። ሀሳብ አስተያየትም እንደምትሰጡኝ አምናለሁ። ይህ ጉዳይ ምን መሰላችሁ? እኛ አይመስለንም አናውቀው። ነገር ግን ሳናውቀው ወቅቱ የሶሻል ሚዲያ፣ የቲክቶክ፣ የፌስቡክ ምናምን አይደል ጊዜው ብዙዎቻችንን ለብቻችን ከራሳችን ጋር እንድንጣላ እያደረገን ያለ ስን መሆን አለመሆን የሚባሉ ነገሮችን በተለያዩ በስልጠናም በመጽሐፍም በተለያዩ ነገሮች ላይ እናስባለን፣ እናነሳቸዋለን፣ እንማራለን። ብዙ ሰዎች ያስተምሩናል። እኛም ራሴ መሆን ነው የምፈልገው ምናምን እንላለን እና ነገር ግን እውነት ከወሬ የዘለለ መሬት ላይ እውነት ሪያሊቲውን ስንኖረው እንዴት ነው የምንኖረው የሚለው ነገር ግን በጣም ትልቁ በህይወታችን ቻሌንጅ ከሚያደርገን ትልቁ ነገር አንዱ እሱ ነው ብዬ አምናለሁ። እንደ ሴት እንደ ወጣት ምናልባት እኔም ቻሌንጅ ተደርጊበት ካለፍኩት ነገሮች አንዱ እሱ ነው ብዬ አምናለሁ። ከዛ ውስጥስ ምንድን ነው እየወሰደን ያለ ነው የሚለው ነገር እኔ ሁሌ ነው የሚከነክነኝ። አሁን ላይ ብዙ ነገሮች እንግዲህ ታውቃላችሁ፣ ሶሻል ሚዲያው በስተዋል ቲክቶኩ፣ ፌስቡኩ፣ ዩቲዩቡ፣ ታውቃላችሁ እንግዲህ በጣም ብዙ ሶሻል ሚዲያ በእጃችን እኛ ወደ ውስጣችን የሚገቡ በጣም ብዙ ነገሮች እጃችን ላይ ነው ያለው። ዛሬ ጓደኛዬን ቁጭ ብለን ከምናወራ ይልቅ ከስልካችን ጋር ያለን ኮኔክሽን በጣም ከባድ ሆኗል እና እንደ ወጣት እንደ ሴት የምር ስናወራ ብዙ ማስባቸው ነገሮች አሉ። እኔ ምናልባት እኔም ሆኜ አልፌያቸው ይሆናል። ዛሬ በጣም እንዲገብቶኝ የማወራው ማለት ነው። ዛሬ እኔ በጣም እንዲገብቶኛል ማለት ግን ያለቀለት ጨርሽ ያውቀዋለው እየኖርኩት ነው ማለት ግን አይደለም። ከኔ በተሻለ ደግሞ ካሉ ሰዎች እየተማርኩኝ ራሴን እያሳደግኩኝ እኖራለው ማለት ነው። እና ብዙ ጊዜ ሮል ሞዴል ስለሚባል ነገር እናወራለን እና ብዙ ጊዜ ሮል ሞዴልሽ ማን ነው ምናምን ተብለን እንጠይቃለን። እና እኔ በጣም የሚገርማችሁ ከልጅነቴ ጀምሮ ሮል ሞዴልም የሌለኝ ሰው ነኝ። ልጅ ሆኜ ምን መሆን ነው የምትፈልጊው ስባል ዶክተር፣ ኢንጂነር ምናምን ብዬ አላቅም። እና ለምን የሚለውን እንግዲህ ሌላ ጊዜ በሌላ ቪዲዮ እናየዋለን። እኔም አላቅም ለምን ዶክተር፣ ኢንጂነር ምናምን መሆን ፈልጋለሁ ብዬ ለምን እንደማላቅ። ነገር ግን ዋናው ፖይንት ግን እሱ አይደለም ዛሬ ብዙ ጊዜ ሮል ሞዴላችን እንትና ነው፣ እንትናን በጣም ወዳታለሁ፣ እንትናል በጣም ሮል ሞዴሌ ናት። በምን አሁን እኔ ሲገባኝና አሁን ላይ ደርሼ ሲታየኝ ሮል ሞዴል የምር ማነው ሰው ሮል ሞዴሌ እንትና ናት ይላል፣ እንትና ነው ይላል እና ለምንድነው ሮል ሞዴል የሌለኝ ራሱ ምናምን እላለው እና ግን አለማለቴን እንደሌለኝ ሳስብ አሁን የምር አሁን ላይ ሳስበው ደስ ይለኛል። ለምን ደስ እንደሚለይ ልንገራችሁ። ሰዎች ሮል ሞዴል አይኖራቸው የሚከተሉት ፎሎ የሚያደጉት የሚወዱት ጥሩ ነገሩን እየተከተሉ የሚሄዱት ሰው አይኑር አይደለም የኔ ሀሳብ። ነገር ግን የምር ራሳችንን እንድንሆን ግን ራሳችንን ሆነን እንድንኖር ግን ለራሳችን ራሱ ፍቃድ ሰተነዋል ወይ? የምር የምንኖረው ህይወት ህወት ኮምፔር እያደረግን አይደለም ወይ? ይሄ ቅድም ያልኳችሁ ሶሻል ሚዲያው በራሱ የኛ ላይፍ ስታይል በራሱ ሳናውቀው ባይ ዲፎልት የሆኑ ሰዎችን ፎሎ እያደረግን ነው። አሁን ሮል ሞዴል ሲባል እኔ የገባኝ ፖይንቱ የሆነ ሰው ጥሩ ስራ የሚሰራ ከሆነ እኔ በጣም ሞድለክ ከሆነ ኦኬ ብለን ያንን ነገር ፒክ አድርገን ብንችል እኛ የምናደርገው ነገር ከሆነ ፒክ አድርገን ያንን ነገር መኖር እኛንም እንደሱ ስለሚያሳድገን እኛንም እንደሱ ጎበዝ ስለሚያደርገን ስለሚጠቅመን። ካልሆነ ግን በጣም ህይወታችን አደጋ ውስጥ ነው የሚገባው ማለት ነው። ሞዴሎቻችን የምንወስደው ነገር እኛንም አይጠቅመን፣ እኛን ኮምፒት እንድናደርግ የሚያደርገን ከሆነ ሳናስበው ኮምፒት እናደርጋለን። የእንትና እኮ እንትን አድርጋለች እንትና እኮ እንትን አድርጋለች። እኚህ ነገሮች የመጡት እውነት ነው ከልጅነታችን ጀምሮ ይዘናቸው የመጣናቸው ነገሮች በእድገታችን ባደግንበት በመጣንበት በትምህርት ቤት ይሁን የትምህርት ቤት ጆርኒያችን ራሱ አንተ ከእንትና ትበልጣለህ አንተ ከእንትና ትሻላለህ ምናምን እየተባልን ስናደግን ሰማሁ እዚህም ስንመጣ የሆነ ሰውን መብለጥ ነው እንጂ ትናንትናችንን ማሸነፍ አናስብም ትልቁ ፖይንት ወጣቶች ስንሆን እውነት ደግሞ ሴቶች ስንሆን ደግሞ በጣም በጣም እንድናሰምርበት እና እኔም እውነት በህይወቴ ሁልጊዜ ከመማርበት ነገር አንዱ በቃ እኔ ለራሴ በቂ ነኝ። ከሰዎች መማር የምፈልጋቸውን ነገሮች ሁሉ እኮርጃ አለው እማር አለው ለማወቅ ዝቅ ብዬ የራሴን አስተምር አለው እጠይቃለሁ፣ ምናምን ከዛ ውጭ ግን ይሄ ማድነቁ እየበዛ በሄደ ቁጥር ምን እየሆነ ነው? ራሳችንን ኮምፔር እናደረጋለን። ራሳችንን ኮምፔር እያደረግን በሄድን ቁጥር ደግሞ ኖርማሊ እሱን እናደርግ ፕላስ ምን ተጨምሮልናል? ሶሻል ሚዲያው የምናየው ነገር። እንግዲህ በዚህ ጉዳይ ካነሳ ላይቀር በጣም ብዙ ሰዎች፣ በጣም ብዙ እውቀት ያላቸው ትልቅ ቦታ የደረሱ ሰዎች በጣም ብዙ ሀሳቦችን እየገለጹ ነው፣ እስፔሻሊ በዚህ ዘመን ላለን ትውልድ ወጣቶች ማለት ነው። እና ብዙ ሰዎች የምን ሚንስ ሆኗል ይሄ ነገር፣ ሰው ራሱን የማወዳደሩ ውጤት ራሱን የማጥፋት የምናየው ነው። ሴቶቻችን ልክ እንደ ቀላል ነገር ነፍስን የሚያህል ነገር የእግዚአብሔርን የእጅ ስራ ትልቁን ነፍስን የሰውን ሕይወት በቀላሉ ብንሄድ ይሻላል በሚል ኮንሰብት ልክ እንደ ተራ ነገር ብንሄድ ይሻላል በሚል ኮንሰብት እራሳቸውን እያጠፉ ኢቨን፣ ትኩረት የመፈለግ አሁን ሰው እንዴት ነው ሊሞት ከሆነ ያው ይሞታል እኮ አይደለም። ፋይናሊም እንሞታለን፣ ግን እንዴት ነው ሰው የራሱን ነፍስ በራሱ መድኃኒት ጠጡ፣ ታንቆ ምናምን ለመሞት ሞራል ራሱ የሰጠው ምንድን ነው ብዬኔ ብዙ ጊዜ አስባለሁ። እና እውነት እኔ በጣም ትልቁ ፖይንት የሚመስለኝ ደግሞም የሆነ እርግጠኛ ሆኝ ማውራው ሰዎች ብዙ ጊዜ ራሳችንን ሆነን ስለማንኖር ነው። ስቱዲዮ ገብተን ፎቶ ተነስተን አምሮብን ምናምን ስንታይ የምናየው ቪዲዮ በአጠቃላይ በጣም ትክክል ይመስነናል። የሆነች ጓደኛ ተመርቀን ምናምን ሁለታችንን ተመርቀን ጨርሰን በጣም የሆነ ፍራንሲ የሆነ ቦታ ሄዳ ቪዲዮ ሰርታ ኦር ደሞ ፎቶ ተነስታ፣ ምናልባት እኮ ያንን ልብስ ተከራይታ ባትከራይ ከጓደኛዋ ተውሳ ነው የሚሆነው። እኛ ግን የምናየው ያቺ ልጅ ቪዲዮዋን እንትናኮ ቀድማኝ እንዲሆነች እንትናኮ ቀድማኝ እንዲሆነች ሀብታም ሆነች፣ ህይወቷ ተቀየረ፣ እኔ ግን እያለን ሁል ጊዜ ዳውጥ እናረጋለንና፣ ይሄ ነገር ከብዙ ነገራችን ነው የሚጎትተን። ስለ እውነት ማለት ነው። ምክንያቱም ከብዙ ነገር በቃ ልንሮጥ ብለን ሰው ነው የምናየው ትላንትና ያሳለፍነውን ነገር ማለፍ ያለብን መድረስ ያለብን ልንደርስላቸው የምንፈልጋቸው ቤተሰቦች ራሳችንን ነጋችን ላይ አንስለው የሆነ ፒክቸር የለንም። ሶ ፒክቸር ቢኖረን ትላንትና ይሄን እዚህ ደርሻለሁ ተመስገን፣ ዛሬ ደግሞ ነገ የተሻለ ቦታ ስለምደርስ ለነገዬ ልሩጥ ብለን እንዳናስብ ሆነናል ማለት ነው። ትላንትናን ማሸነፍ ነው ወደ ነገ እንድንሄድ እንድንበረታሚ ያደርገን ማለት ነው እና የምናየው ነገር በዚህ ልክ ኢምፓክት እየፈጠረ ከሆነ የመጣንበት ደግሞ ነገር አለ። ከዛ ደግሞ ሰዎች እኛ ደግሞ እንደዛ አክት ስናደረግ ሰዎች የሚሰጡን ግምት አለ። የሚገርማችሁ ነገር እኔ ያው በዚህ አጋጣሚ አንድ ገጠመኝ ልንገራችሁ እና እዚህ አዲስ አበባ ከመጣው በኋላ የመጀመሪያ መድረኮች ምናምን ምናምን ስመራ ያው ፕሮፌሽናል ነው ምንለብሰው ምለብሰው ምናምን የሆኑ የሆኑ አሰልጣኞች ባነር ይሰራል እና እኔ ጸጉሬን ተሰርቼ ቆንጅዬ የሆኝ ምናምን ፕሮፌሽናል ለብሼ ምናምን አሳያቸዋለሁ፣ እነሱ አይነት ፎቶዎችን እና ተነስቼ ባነር ይሰራል ለኢቨንቱ ማለት ነው። ዘን ኢቨንቱ ለሚጋበዙ በጣም ትልልቅ የሚታወቁ የሚታወቁ ሰዎች ናቸው። እኔ መድረክ መሪ ነኝ። እዛን እነሱ በግራና በቀኝ ምናምን ተደርገው ቀውጥ የሆነ ፕሮሞሽን ይሰራል። በጣም ብዙ ሰዎች አሉ ያንን ፕሮሞሽን ፌስቡክ ላይ ምናምን የሚፖስቱ ምናምን እኔ ያንን መድረክ ስሰራ ያንን ኢቨንት ምናምን ላይ መድረክ ስመራ የሚገርማችሁ የመጀመሪያ ጊዜ የተከፈለኝ አምስት መቶ ብር ነበረ ይከፈለኛልን ብዬ ኤክስፔክት አድርጌ አይደለም የሰራሁት ማለት ነው። ምክንያቱም ሁሌ መደጋገሜ ሰው ፊት መቆሜ መስራቴ ምናምን የሆነ ቀን እንደሚያወጣኝ የሆነ ቀን አውትሻይን እንደማድረግ ስለሚሰማኝ አላስበውም ብሩን። እና እንደውም አንድ ወዳጄ ነው ብሩን እንድችያዘ እና ናይ ናይ ውብ ምናምን ብሎ እንድችናት። እንዴ አለው እንደ ይሄ ነገር እንዴት ነው ምናምን ብዬ ነው ተቀብዬ ሄድኩት ማለት ነው እና ሶ ያንን ነገር ግን እኔ ፌስቡክ ላይ ፖስት ስት ነበር ነው የምላችሁ። እና የኔ ፌስቡክ ፔጅ ደግሞ አብሮ አደጎቼ ሐዋሳ፣ አብረውኝ የሰሩ ጅማ፣ አብረውኝ የተዋሩ የቅርብ ኮሚኒቲዎቼ ናቸው እና እነዛ ኮሚኒቲዎቼ ሲያዩ በቃ ሌላ ታሪክ ውስጥ ያለው ነው ይመስላቸው። የሚገርማችሁ ግን በጣም ቻሌንጅ እያረኩኝ ነው እኖር የነበረው የዛ ታይም ማለት ነው ማለት ቤክራይ ሊቸግረኝ ይችላል። ስራ እንደልብ አይሆንም። ታውቃላችሁ፣ ነገሮች እንደፈለጋችሁ አይሆንም። በጣም ስትራግል እያረኩ ያለሁበት ታይም ነው። ነገር ግን ያኔ ግን በቃ ማለፍ ስላለብኝ እወደው ስለሆነ በዚህ ሙያ በጣም ማደግ እፈልግ ስለነበረ ምንም ነገር ነው ዋጋ መከፍለውና ሰው እንደዛ ነው ነገሮች የሚያልፉት ማለት ነው። ስለዚህ እኔ ይሄንን ምላችሁ የምናያቸው ነገሮች ውስጣችን እየገቡ ራሳችንን ኮፔር እያደረግን እንዳይሆን፣ እያነጻጸርን እንዳይሆን፣ ከጓደኛ ከአብሮ አደጌ ከዘመዴ ከንትና ከንትና እያልን እኛ የምንኖረውን ትክክለኛ ህይወት ሳንኖር እናልፋለን ወጣትነታችን ሲባዝን። የሆነ ሰው በጣም እኮ አቅም አላት እሷ እሱ እኮ በጣም አቅም አለው የሚገርም ኢነርጂን ያለው ብለን ስንል ሰውየው ላይ እናምንበታለን። ነገር ግን የሚገርማችሁ ነገር ሰውየው ግን በራሱ አላመነም። በራሱ ደግሞ ሰው ልጅ ደግሞ በራሱ እንዳያምን የሚያደርገው ትልቁ ነገር እኔም በራሴ ላይም ካየውት በጣም ብዙ የምንመለከታቸውም ነገሮች ሰው በራሱ ላይ እንዳያምን የሚያደርገው ሌላ ውስጡ ያለው ማንነት ሌላ ሰው ላይ ሄዶ ተለጥፏል። እንትናን ነው መሆን የሚፈልገው፣ እንደንትና ነው መልበስ የሚፈልገው፣ እንደንትና ነው ጫማ፣ የእንትናን አይነት መኪና ነው መግዛት የሚፈልገው። እንትና የራሷን ላይፍ እኮ እየኖረች ነው እና እራስን መሆን የመሰለ ነገር የለም። እስፔሻሊ ሴቶች የምናባክነው ነው አምስት ሳንቲ ጊዜ ሊኖረን አይገባም እና በምንሄደው በምንኖረው ላይፋችን እያንዳንዱ በምናደርጋት እርምጃ፣ በአጠቃላይ ሰዎች እራሳቸውን ሆኖ መኖር አለባቸው። በጣም ለራሳችን ጊዜ መስጠት አለብን። ለራሳችን በጣም ቫሊው ማድረግ አለብን። ራሳችንን ራሳችን ላይ ኢንቨስት ባደረግን በስልጠና ከሰዎች ጋር መግባባት ቀላል ነገር ነው። ሁሉም ነገር ቀላል ነው። እኛ ግን የሆነ ሰው ላይ ማንነታችንን ወስደን ስለለጠፍን ምንም ምንችልም አይመስለንም። ይጎትተናል የሆነ ነገር አይኖ በቃ ይታገላል፣ ይጎትታል። ያለመድነውን አዲስ ልምድ ማዳበር የሆነ ሀቢት ዴቨሎፕ ማድረግ ይከብዳል። ነገር ግን በቃ ይቻላል፣ ደግሞ አላደም ይቻላል። እና ሁሉም ሰው የራሱን ህይወት ነው የሚኖረው። አንድ ነገር ልበላችሁ እስቲ እንደው ሰውነታችን የሰውነታችን ክፍል በሙሉ አይን ቢሆን እግራችን ላይ ያለ ጣቶቻችን አይን ቢሆኑ ይሄ የምንንቀሳቀሰው እጄ እንደው በቀላሉ እጄ ምኔ ይሄ ብዙ የሰውነቴ አካል አይን ቢሆን በነካኝ ቁጥር ሰው ላለቅስ ነው ማለት ነው አይደል? ሰው በነካኝ ቁጥር

እያንዳንዱ ነገር በቃ ሰው በአፍንጫው ማሽተት ብቻ ነው የሚችለው። ጉንፋን ሲይዘው ሊመጡ የሚችሉ ፈሳሾች አሉ መውጣት ያለባቸው እንደዛ ነው የሚሆነው። በዓይናችን ማየት ነው የምንችለው እና ማልቀስ ነው ማውጣት ያሉብን ነገሮችን ነው የምንለው። በእጃችን ማድረግ ያለብን ነው የምናደረገው። ስለዚህ ውቤ ስትፈጠር የራሷን ዓላማ ነው ይዛ የተፈጠረችው ማለት ነው። ስለዚህ እኔ ማንንም መሆን አልችልም። እኔ ማንን መሆን አልችልም። እኔ ሰንበድን መሆን አልችልም። ራሴን ነው መሆን የምችለው። ስለዚህ አገልግሎት የሚሰጠው እጄ እጄ መብላት ይችላል በጆሮ መብላት እችላለሁ? አልችልም። ስለዚህ እኔ ራሴን መሆን ስችል፣ ግን ብዙ ሰዎችን ወደ እኔ መጥራት እችላለሁ ስራዬን እንዲያግዙኝ፣ አብረውኝ እንዲሰሩ ራሴን ሆኛለዋ ኦልሬዲ። ስለዚህ ብዙ ሰዎችን ወደ እኔ መጥራት የምችለው እኔ ራሴን ሆኜ መኖር ስችል ነው። ስለዚህ ሁልጊዜ ስትንቀሳቀሱ አገልግሎቱን ታያላችሁ። እንደውም አንዳንድ ሰዎች እኮ እጅ እንኳን ሳይኖራቸው እኮ በእግራቸው በጣም ብዙ ስራ የሚሰሩ አሉ። አያችሁ? ስለዚህ ሁሉንም ነገር እግዚአብሔር ሲፈጥር አካላችንን እንኳን በፐርፐዝ በምክንያት ስለሆነ ሁላችንም እኛን ደግሞ እንዴት አድርጎ የእጁ ጥበብ አድርጎ እንደሰራን በእጁ እንዴት ዋጋ ከፍሎ ሁሉም ነገር አመቻችቶ ነው እንግዲህ የሰው ልጅን የፈጠረው አደለ? የመጨረሻው ፍጥረት ነን ኛ ስለዚህ በዛ ልክ ተጨንቆ እግዚአብሔር አስቦበት ለእኛ ሁሉንም ነፃ ፍቃድ ሰጥቶን የፈጠረን አምላክ እያለ እኛ ከሰዎች ጋር ራሳችንን የምናነጻጽር የበታችነት የሚሰማን እንደዚህ አይነት ስሜቶች የሚሰሙን ከሆነ በጣም በህይወታችን ዋጋ እንከፍላለን። ዋጋ ከመክፈልም አልፎ ደግሞ ሳንኖር እናልፋለን። ተጸጽተን የምንኖር ሰዎች እንሆናለን። ዛሬ አሁን ሰው ከነቃበት ጊዜ ጀምሮ በቃ ትክክል ነው ጊዜ ሰጥቶናል እግዚአብሔር። እንድንነቃ የፈለገበት ጊዜ ያ ስለሆነ ማለት ነው እና በዚህ ጉዳይ በጣም ብዙ ጊዜ የሚሰሙኝ ስሜቶች ስላሉ ነው ዛሬ ይሄንን ሼር ያደረግኳችሁ። የእኔ ቤተሰቦች እንግዲህ ቆንጆ ፕሮግራም ይላችሁ እየመጣሁኝ ነው። እንግዲህ እየመጣው ነው እየመጣው ነው እያልኩ እንግዲህ ምንድን ነው ልትሉኝ ትችላላችሁ። በጣም እግዚአብሔር ቢፈቅድና ቢወድ ቆንጆ ፕሮግራም ይላችሁ እየመጣሁኝ ነው። ብዙ ሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ስላዳመጣችሁኝ በጣም አመሰግናለሁ። ባይ